ምን አይነት ቅማላም የሆነ ግን ጮህ ነው ምን አንተ ደግሞ ውሻ ለእኛ ተቀይቶባቸው ማሸነፍ ነበር በጣም የሚያናድድ ውጤት ነው የሚያቃጥል ውጤት ቼልሲ በዘጠኝ ተጫዋች ተጫውቶ የአርሰናልን ቅስም ሰብሮታል ሞይሴስ ካይሴዶን በቀይ ካርድ ያጡት ቼልሲዎች ከአምሳ በላይ ደቂቃዎችን በዘጠኝ ተጫዋች ለመጫወት ተገደዋል ነገር ግን ከአርሰናል እንደማያንሱም አሳይተዋል። ቼልሲ የአርሰናልን ፈሱን አመጣችው በአስር ተጫዋች አያጫ አያጆ አጣሩ ቼልሲ ማን ማን ምን ተብሎ ነው የሚወራው? አንድ አንድ አንድ ጎል በትንሹ ጎል አግብተን እግዚአብሔር ነው እግዚአብሔርን የተቃጠልኩኝ አረርኩኝ ነው የምላችሁ። ይውላችሁ እኔ የሚያናደድም ተቃላችሁ መለያ ሆኖ በሴት ፒስ አግብቶ አንድ ጎል ወይ ራሱ በእግዚአብሔር ተጫዋች ነው። እነት የቼልሲ ደጋፊዎች እሱ ስላላችሁ አመስግኑ። ከምሬ ነው የምላችሁ። ምን ተጫዋች ነው ከምር ምን ተብሎ ነው አንድ እና ሳሊባ እንኳን አንዴ ዛሬ ባይኖር ሴት ፒስ ይግባብን

ደግሼ ይቀለልኩ ብሏል አብዩ አዳማ ላይ ደግሰን ቀለል ተናደር። እሺ አንድ እኩል ወጣ። ተበሳጥቻለ። በጣም ተበሳጥቻለ። ምን አይነት ቅማ አላሚ ወነ ግን ጨዋታን ወላሂ። ወይ ወይ ምርጥ ጨዋታ አይተህ ቢሆን ጥሩ። እኔ በአስር ተጨዋች ኧረ በአስራ አንድ ጨዋች የሚደብረኝ እና አጣ በአስር ተጨዋች ቼልሲ እያጠቃችው አመቱ ማለት ነው። የወረደው ነው የወረደው። መጥፎ አዘማለን የተመለከትኩት። ተቃጠልኩኝ እግዚአብሔር ነው እምላለሁ። ዛሬ ተቃጠልኩ ጨስኩ፣ በቃ እኔ ሁላ በጣም እድለኛ ወንድማ፣ በጣም ቀሽሞ አንድ ተጫዋች አርሰናል ነው። ምን አይነት ነው ምን ነኝ ምን ምን ምን አይነት የሚያስጠላ ቅፍፍ ያለ ጨዋታ ማለት ጭራሽ። በቀየው ጠውከኝ ከሆነ ይመስለው እኔ አቻ መውጣታችን አይደለም ፋሚሊ ያናደደኝ፣ በቀይ ወቶልን በጎዶሎ ተጫዋች ይህን እድል መጠቀም ነበረብን። ነበረብን ይህን እድል መጠቀም በደንብ ነበረብን። ፋሚሊ በእናታችሁ በጣም እድለኛውን እና በጣም ቀሽሙን አርሰናል አይተናል ዛሬ። በጣም ነው በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው። ፈተና ይሆኑባቸዋል ተብሎ ከታሰቡ ጨዋቶች አንድ ናሸንፈናል፣ አንድ ናቻወትናል። ቪላና ብሬንፎርድም እንደምናደርጋቸው አላቅም ማለት በቃ ዞ ሚንዲም እንደሆነ አላቅም፣ ዜም እንደሆነ አላቅም። ዜ ይመጣል ይሄዳል፣ ይመጣል ይሄዳል። እና ኤኒዌይስ ግን ውጤቱ ውጤቱ እንዳያችሁት ነው። አቻልቋል። አራዳ ፌም ነበርኩና እያስተላለፍኩኝ ነበረ። ከዚህ በኋላ ደጋግመው የሚጠሩኝ ይመስለኛል። ሊጉን እየመራ እንዳለ ቡድን እኮ የጨዋታው ውጤት በጣም ያናዳል እኮ። ግን ምንድን ነው ያጋጥማል አንዳንዴ ሙኒክን አሸንፈናል። ቶተናምን አሸንፈናል። ከቼልሲ ጋር አቻ መውጣት በጣም በጣም ኖርማል ነገር ነው። ለዛው አስፈላጊ የተባሉ ተጫዋቾቻችን ተጎድተውብን ማለት ነው። ከዛሬው ጨዋታ አንድ የተረዳነው ነገር ቢኖር ማለት ነው በድፍረት መጮት እንዳለብን፣ በቃ በድፍረት መጮት እንዳለብን። ቼልሲ ቀይ ካርድ ሲወጣባቸው ሞር ኮምፓክት ሆኖ ተከላከሉ። ገብቶቻል አይደለ? ሞራል ሆናቸው ግን ኖርማል ነው። ብቻ ችግር የለውም ያጋጥማል። ኔክስት ደግሞ እንግዲህ ወደ ሌላ ጨዋታ እንቀጥላለን ማለት ነው። ምንም የሚያሳስብ ነገር የለም። ይሄን ቪዲዮ ሲጀምር እንደሌላ ጊዜ ኮፒሊንክ ሪፖስት ላይ ካርገ ጀምር። የዛሬው ጨዋታ ለአርሰናል ደጋፊ ያናድዳል። ለምን አቻ ለእኛ በጣም እንደ ሽንፈት ነው፣ ግን ደግሞ ቼልሲ በጣም አሪፍ ቲም ነው። የካይሴዶ ቀይ ምን የማያጠራጥር ቀይ ነው። ባይ ካይሴዶ እና ራይስን እኛ የምናበላልጠው ለምን እንደሆነ ዛሬ ገባችሁ ይመስለኛል። ሲቀጥል ደግሞ ዳኛው በጣም ቆሻሻ ዳኛ ነው። እኔ እንግሊዝ ዋንጫም አትበለውም ለዚህ ይመስለኛል የዳኞቿ ግፍ ጫዋታውን፣ በካርድ በጠበጠው ቢጫ ካርድ በዛ። በሶስተኛ እና በአራተኛ ደቂቃ ዙቢ ሜንዲ ቢጫ ጨዋታ ግሎ ራሱ ቢጫ የማያሰጥ ካርድ ነው። ብቻ ከሞላ ጎደል አሪፍ ምንም ዘንድሮ ምንም ተአምር ቢመጣ ዋንጫውን በለዋለን፣ እመኑኝ። ይመቻቹ፣ ፎሎ ኮፒ ሪፖስተሩ አመቱ ማለት ነው። የወረደው መጥፎ አርሰናልን የተመለከትኩት ተቃጠልኩኝ እግዚአብሔርን ነው የምላችሁ። ዛሬ ተቃጠልኩ፣ ጨዝኩ በቃ። እኔ እኔ ብጩ ሁላ የሚወጣልኝ አይመስለኝም። ምን ሆነ ነው? ተጫዋቾቹ ምን ሆነ ነው? ምንም እኮ ፈርስታፍ እኮ በቃ ምንም። የዛሬው የዛሬው አንድ ደህና ተጫዋች ዴክላን ራይስ ነው ለእኔ። በቃ አለቀ፣ ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። አስር ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል ጋይስ። ያቃጠላል ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው፣ አህዮች ምንድን ነው? ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ወጠጤ ብቻ እንዴ! ደረቱን ይሰጣል በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው አየቻልክ ነው ችለህ ራሱ ማለት ነው ግን ይወለ አንድ ሺ አምስት መቶ ስልሳ ሁለት ቀናት ተቆጥሯል ካሸነፍከኝ ስለዚህ ምንም ምንም አልክ ምንም ለንደን ቀይናት ምንም አጣመጣም አለቅ የአርሰናል ደጋፊን ለማብሸቅ ማለት ነው ቪዲዮ እየሰራችሁ ያላችሁ ዩናይትድ ደጋፊዎች ሊትራሊ ቪዲዮ እየሰራችሁ ያላችሁ ዩናይትድ ደጋፊዎችን ብቻ ነው የሚመለከተው ይሄ ጭንቅላታችሁ ውስጥ ጉም አለ የሚል ነገር እንዳታስታውሱ እንዳታስቡ ምናምን የሚያደርግ ነገር አለ ኤቨርተን ማለት ነው ቅኝ ወጡበት፣ ከዛ አሸንፏቸዋል አንድ ባዶ። እኛ በአርሳን አሸንፎ የመጣ አሁን ወቅታዊ ብቃቱ ላይ ምርጥ የሆነ ለዋንጫ ይፎካከር ይሆን ተብሎ የሚጠበቀው ቼልሲ ጋ ነው የተጫወት ነው። ከዛ በኋላ አንድ ለባዶ ተመርጠንላ አቻወተናል። ካምባክ ምናደርግበት ቻንሶች ነበሩ። እኛ የተናደድ ነው ሁሌ ቡድናችን ሶስት ነጥብ ማግኘት አለበት ሁሌ ሶስት ነጥብ ማግኘት አለበት ከሚል ነው እንጂ ሳሊባ የሌለበት ጋብሪኤል የሌለበት ዳኛ የሌለበት አህያ የሆነ ዳኛ ጨዋታውን ሙሉ ሲያበላሽ የነበረ ገና ከመጀመሪያው ጀምሮ ሁሉንም ለየወጣ ቢጫ ሲሰጥ የነበረ መድኃኒት ለምን ይሄ ሰውዬ እስካሁን ፕሪሚየር ሊጉ ላይ እንዳለ ማላቀው ማለት ነው። በሰውዬ ምክንያት ተበሳጨን እንጂ እንዴ ንጭና ነጥብ ይዘን ወተናል። ሄደን ስታምፎርድ ብሪጅ ሄደን ነጥብ ይዘን ወተናል። እናንተ ጭንቅላታችሁ ውስጥ ያለውን ጉም ማለት ነው በጆሮ ወይ በአይናችሁ ወይ በአፍንጫችሁ በኩል አውጡት። ቼላው ትችላላችሁ በቃ ዘንድሮ የፕሪሚየር ሊግ ዋንጫ የእናንተ ነው። በአስር ተጫዋች ማለት ነው እንደዚህ አይነት ፐርፎርማንስ አረ ትችላላችሁ። የምሬት ነው ምላችሁ እና በጣም በቃ ደስ ብሎኛል። ግን ማለት ነው እያሊት ማለት ነው ይወልስ ቼልሲ ኋላ መታለች ጃስት እያለች ነው የሚያስቆጭ የሚያስቆጭ የሚያስቆጭ ነጥብ መጣል። እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ የሚያገኙት ሁለቱም

ያለ የጥቁር የጥቁር ስራ ዛሬ ግን ቼልሲ ጎሎ ተጫዋቹ ነው። አርሰናልን ጎቤውን አርሰናልን እንዴ ሙኒክን ይለጠፉን እንዴ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው። የውነት የሚያስቆጭ ነው። አይ ከፊሉ የጥቁር በቃ ጥቁር እንዴ፣ እንደዛ ጥፊ እና እርግጫ የተጫወቱ እንዴት እስቲ እናሸንፍ ስታስቡት የጦፊና እርግጫ እኮ ነው የነበረው። የሊጉ መሪ የአንበሳው የቆፍጣናው የወንዳ ወንዱ ደጋፊዎች እንኳ እንደናደራችሁ በቃ አቻ እንደ ሽንፈት ነው የሚያበግነን እኛን። በቃ እኔ ምን ልበል፣ ይህን ደጋፊ ምን ልበለው? የእውነት ወንዳ ወንድ ደጋፊ በቃ አቻ እንደ ሽንፈት፣ በቃ የሚያስጠላው ደጋፊ ማለት ነው። እንዴ ትናንትና እኮ በቃ አሁን ግን ማለት ነው ኮራ ቀብረር ብለን ማሊያችን እንዲለብሰን ወደ ስራ ምንገባበት ሰዓት ነው። እና የመድፎ ቤተሰቦች እንዴት አደራችሁ? ኮራ ቀብረር ጀነን ብለን ነው ወደ ስራ ምንሄዱ አቻ ለእኛ እንደ ሽንፈት ነው። ነው መላችሁ? ያጋጥማል። ሙኒክን አሩን አበላ ነው። የአውሮፓ ምርጡን ቶትናምን ዶሯን ሰጠናት። አሁንም ቢሆን በአምስት ነጥብ ልዩነት ሊጉን እየመራ ነው። በጣም ኖርማል ነገር ነው። የሁለት ጨዋታ ጋፕ አለ። ስለዚህ ምንም መጨናነቅ አያስፈልገውም። የምርፎ ቤተሰቦች አሁንም ቢሆን ዋንጫው የኛ ነው። ምንም ተስፋ መቁረጥ የሚባል ነገር የለውም። አዝነናል አዝነናል፣ ምንም ግን ያጋጥማል። አርሰናል ይቅደም ሁላችሁም ቆማችሁ ለቼልሲ ልታጨበጭቡ ይገባል። በጎዶሎ የሊጉን ብቻ ሳይሆን የወቅቱ የዓለማችንን ምርጥ ቡድን ገጥሞ ነው ያጠናቀቀው። አንድ ጥያቄ ደግሞ አለኝ። አርሰናል የሊጉን ዋንጫ አያነሳም ብላችሁ የምታስቡ ሰዎች ያነሳል ብላችሁ የምታስቡት ቡድን አዘጋጅታችኋል ወይ? የእኔ ጥያቄ ውርስ የሚኖረው ልጅ ሲኖር ነው ማለት ነው። አለበለዚያ መንግስትንም ኖሮ አርሰናል የፈለግን የፈለገ ነገር ቢሆን ዘንድሮ የአርሰናልን ስህተት የሚጠቀም ቡድን አለ ብዬ አላስብም። ወደ ጨዋታው ስመለስ በዛሬው ጨዋታ ላይ አርሰናል አቻ ለመውጣቱ ዋነኛው ተጠያቂ ሰው ሚካኤል አርቴታ ሌዊስ ስኬሊ ኦልሬዲ አጣፋው ሪካርዶ ካላቪሪ ላይ መውሰድ ያልፈለገውን ሪስክ በዲቆች ውስጥ ነው ያጣፋው። ቢጫ ካርድ ተመልክቶ ተመሳሳይ ሪስክ ፖይንት ለስ የሆነ ቅያሬ ሆነ ማለት ነው። ግን በቀይ ከቼልሲ ወጥቶ ኳስ አርሰናል ጋር እንደሚሆን እየታወቀ የአርሰናል ተጫዋቾች ጥፋት የመስራታቸው ዕድል በጣም አነስተኛ እንደሆነ እየታወቀ ሪካርዶ ካላፊዮሪን አስቀርቶ እነ ማርቲን ኦዴጋርድን እነ ኖኒ ማዱኬን እነ ቪክቶር ዮኬሬሽን የማጥቃት ኃይል መጨመር ሲኖርበት ተከላካይ በተከላካይ ፖይንትለስ ሲሆን እኔ ሚኬል አርቴታ ዋጋ አስከፍሏቸዋል። ሌላው በዛሬው ጨዋታ ላይ የዲክላን ራይስ እና የካሴዶ ዲቤት ያበቃለት ይመስለኛል። ዲክሌን ራይስ ምን ያክል ጥራት ያለው ተጫዋች ብቻ ሳይሆን ዊኒንግ ሜንታሊቲው እና በሳል ሰው መሆኑን የተመለከትንበት ጨዋታ ነው። ካሴዶ ደግሞ ተገላቢጦች ማለት ነው። ሌላው በዛሬ ጨዋታ ላይ የተመለከትነው ነው፣ የቼልሲ የተከላካይ ክፍልና ግብ ጠባቂ መሻሻልን ተመልክተናል፣ በዛሬው ጨዋታ ላይ ማለት ነው። ስለዚህ የዛሬው ጨዋታ ለሁለቱም ቡድኖች አቻ ይገባል ብዬ አስባለሁ ግን ከአርሰናል ይልቅ ሊያደንቀው የምፈልገው ቼልሲ ነው። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ማንኛውም ቅሬታ ካላችሁ እዚህ ጋር በተቀመጠላችሁ ቴሌግራም ቦት እየገባችሁ ማለት ነው ችግራችሁን ሶል ማድረግ ትችላላችሁ። አሁኑ ቶቶ ስፖርትን ተቀላቀሉ። ጨዋታውን የተመለከታችሁት ሀሳብን አስታችሁን ኮሚቴ የትላንቱ የአርሰናል ፈርስት ሀፍ መጥፎ ይመስለኛል። ይህ ሲዝኑ አርሰናል ፈርስት ሀፍ ወደ ቼልሲ ቦክስ መጠጋት በጣም ከብዷቸው ነበር። ቢልድ ማድረግ በጣም አልቻሉም ነበረ። የቼልሲ ፕሬሲንግ አስገራሚ ነው። እንደዚህ አይነት ኢንቴንሲቲ ያለው ጌም አርሰናል ገጥሞት የሚያውቅ አይመስለኝም። ይመስለኝም ከሚውኒክ ጋር የገጥመዋል ብዬ ነበረ፣ ነገር ግን ይህኛው ይመስለኛል በጣም ታፍ የሆነባቸው ካይሴዶ ቀዩን አያ ካይሴዶ ቀዩን ካያ በኋላ አርሰናል ምን ሊፈጥር ነው የሚለውን ለማየት ፈልጌ ነበር። ነገር ግን ማሬስካ ታክቲካሊ ጂኒየስ መሆኑን ነበር የተመለከትነው። ጋርናቸውን ለማስገባት ማለት ለካውንተር አታክ እንዲመቹ ማድረግ ማለት ነው። ከኳስ ውጪም ጥሩ ሰራተኛ እንዲሆኑና ለትራንዚሽንም ግን የተመቸ ተጫዋች እንዲሆን አድርገው ነበር ሴታፑን ያመቻቹት። ቼልሲዎች ትሬት አላቸው ማለት ነው። አርሰናል በጣም ወደፊትም የሚሄዱ ከሆነ ነገር ግን አርሰናል ወደፊት መሄድ የቻሉት ስቲል ጎሉ ከገባ በኋላ ነው። ቼልሲ የመጀመሪያውን ጎል ካገኙ በኋላ አርሰናልም ወደፊት ትንሽ ሲትባክ ማድረግ ጀመሩና ቼልሲዎች እድሎችን ማግኘት ጀመሩ። በቼልሲ ጎል የተገኘበት መንገድ ከዌስትሃም ጋር ከነበራቸው ጨዋታ ጋር ይመሳሰላል። ኳሱን ኒር ፖስት ላይ ያሸሙታል፣ ጎሉ ይገባል። አርሰናልም በተመሳሳይ ነበረ ኤክስፕሎይት የተደረጉት የነበረው ቼልሲ አስር ተጫዋች መሆናቸው ራሱ እንዳይታወቀን አድርገው ነበር ሲጫወቱ የነበረው በጣም በሚገርም ጥረት ነበር ሜዳውን ሲያካልሉ የነበረው። ሬሴ ጄምስ የሚባል ደግሞ ምርጥ ተጫዋች አላቸው። ካይሴዶ እና ራይሰን ለማየት ተቀምጠ ሌላ የመሃል ሜዳ ማስተር ነበር የተመለከትነው። ካይሴዶ እዚህ ጨዋታ ላይ ባይወጣ ኑሮ አርሰናል ጎል እራሱ ያስቆጥራሉ ብዬ አላስብም ነበር። እንደተመለከታችሁት ሜሪኖን ማርክ ያደረገው ፎፋና ነበረ፣ ማንቱማን ማርኪንጉ ላይ ማለት ነው። ስለዚህ ልክ ቦክሱ ጋር ሲደርሱ ማንቱማን ማርኪንግ ነበሩ፣ ግን ወደው ለኳሱ ሲሄድ ፎፋና ሜሪኖን ክፍት አደረገው፣ ጎሉ ተቆጠረ ማለት ነው። በዚህ መንገድ ተቆጠረ እንጂ ካይሴዶ ደግሞ ቢሆን ኑሮ ሜዳው ላይ የነበረው በጣም ማርክ የመደረግ ነገር ይኖርባቸው ነበር ብዬ ነው ማስበው። ኢንተርሰፕት ሲያደርጋቸው እንደነበር ተመልክታችኋል። ፈርስታፍ ላይ በጥሩ መንገድ ነበር ሲንቀሳቀሱ የነበረው። እኔ ለቼልሲ ስጋት የነበረኝ ሳንቼዝን ነበረ። ሳንቼዝ የሚሳሳት ከሆነ ብዬ ነበር። ዘንድሮ ጥሩ ነው፣ ነገር ግን ባለፉት ሲዝኖች የሆነ የመሳሳት ችግር እንዳለበት ይታወቃል ከኳስ ጋር ትናንት ግን ጭራሽ ቀይ ወቶባቸው እንዲያስረሱን ካደረጉት ምክንያቶች መካከል የሳንቼዝም መጠቀስ አለበት። ምክንያቱም ሎንግ ቦሎችን እየጣለ እሱ ራሱ ቢልድአፑ ላይ እየተሳተፈ ማለት ነው እያገዛቸው ነበር እና በጣም አስገራሚ ፐርፎርማንስ ነበር። ፌስቲ ፔሬዱን እንዴት ይገፉታል በዚህ ኢንቴንሲቲ የሚለው ግን አጠያቂ ሆኖ ለቼልሲ ማለት ነው። መድፍ ጠጋኝ ካላችሁ እስኪ በውስጥ ጻፉልኝ፣ መድፍ ተበላሽቶብናልና በቀዮቱ አንድ ለባዶ እየተመራ ነው። መድፉ ምንም እየሰራ አይደለም፣ እና መድፍ መጠገም የሚችሉ በውስጥ ጻፉልን። እንደ ሀገር፣ እንደ ፕላኔት ነው እየቋጠርን ያለ ነው። እነ ምናምን ራሱ ሳይካተቱ አልቀሩ። እንዴት ነው የምታደርገው ይህን? ምንም ቋጠሩ በጣም ሀያል ነው፣ ፓወር አለው፣ ለውጥ ይፈጥራል የሚባለው ለዚህ ነው። በቃ ቼላው የፕሪሚየር ሊጉን ሌጋሲ ነው እያስቀጠለ ያለው። በቃ ለሁሉም ነው እየታገለ ያለው ተሳክቶለት እየወጣ ነው። እናመሰግናለን፣ ቼለው። ጨዋታው አልቋል። ፓኪው ያልከኝ የቼልሲ ደጋፊ ራሴ ፓኪው እ? ፖክራለ እንደ ፋልመር ና ፖፓና ምናምን ብለ ደስቲ ቤት ውስጥ የሰደብ ከሄደች ፓኪው ነው ያልከኝ አይደለ? ትርጉሙን ባላቅም ራሴ ፓኪው። ሀፍታይም ወተናል። አርሰናል ዜሮ ቼልሲ ዜሮ። አንቶኒ ቴይለር የሚባል ብስ ብስ ያልክ ዳኛ ማ፣ አስር ደቂቃ ሳይሞላ ነው አልሬዲ ሶስት ቢጫ ይሰጠው። ወዲያውኑ ነው ወዲያውኑ ነው፣ ይሄ ጨዋታ ፈርስታፍ ሬድ ካርድ አለ ያልኩት። ያልጠበቁት ሬድ ካርድ ካይሴዶ መሆኑ ካይሴዶና ራይስማ የሚወዳደሩት አንድ አይነት ጭንቅላት ሲኖራቸው ገባር ቶ የፊዚካል ምናምን ብቃቱ ምናምቶ ካይሴዶ ጭንቅላት አለው ወይ? የሴስ ደጋፊዎች ምንም እንዳታለቃቀሱ፣ ካይሴዶ ጭንቅላት አለው የለው? የእኛ ቢልድ አፓችን ሽት። ሜሪኖ ዝም ብሎ ኳስ ይሰጣል። ሂንካፔና ሞስኬራ ስህተት ሳሌ ባለመኖሩ ችግር የተግማማ ጨዋታ በቃ በሁሉም አቅጣጫ የተግማማ ጨዋታ ነው። አለመግባቱ ፈርስት ሀፍ አለ መግባቱ ራሱ ያበደን ፈርስት ሀፍ ጎል አለ መግባቱ ከዛ ካይሴዶ የሚባል መሀይም ሰውዬ ጌሙን አስረክቦ ሰጠን። ይህን ጨዋታ በጣም የሚያሰጋ ተሸንፈን ነበር ማለት ይችላል። ጌሙን አስረክቦ ሰጠን። እችኛዋ ደግሞ ማን ከስንት ጊዜ በኋላ ዛሬ ተሳካላት፣ እየቋጠረች ነው። ምንም አላወራም ሀፉን ሙሉ ምንም አላወራም። መሀን እስኪሆን ደስ እየቋጠረን፣ ዛሬም አስቀይመዋለሁ በእርግጠኝነት፣ ዛሬም አስቀይመዋለሁ። ላይቭ ላይ ነውና አብረን ፈታንላል። አዲስ ታርጌቷ ትችላለህ። አሁን ይጀምራል። አሁን ሰዓቱ ሲሮጥብህ ታይዋለህ። እሺ አንድ እኩል ወጣ። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻስ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም በጣም ይከብዳል። በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬውን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ፣ አቅለ መናገር ማለት ነው። ስለ ብዙ አደረግኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም እና በቃ አቅ ለመናገር፣ ሞራሌ በጣም ዜሮ ነው። በአሁን ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴትፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ብዙ ብዙ ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደረጉ ነው የሚነግረኝ። እና ይህን ብታረጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ ምናልባት ቲክቶክ ላይም ስለሌሎቹ ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቱብን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ እናንተ ቦታ እንደምሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው፣ ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት። የነበረው ሀንግማኖች ለእናንተ አንድ ኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ የሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትምጡኑ፣ ለሚዜነት አትምጡኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን ስለሌሎች ቡድኖችም ስለ ራሴ ቡድን እራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል፣ ድብር ብሎኛል። ያር ዘ ጋነርስ ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ፣ ያርሰናል ደጋፊዎች። እኔ አብሬያችሁ ደሳታለሁ። ያው የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት ለእናንተ ስል ነው የምለፋው፣ እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ